ነሽ እዚህ ቀረብ አድርጌና እሺ። ስንት ሜትር ነው? ስድስት ስድስት ሜትር። እሺ። ሰላም ጤና ይስጥልኝ የዩቲዩብ ተመልካቾች በሙሉ ሰላማችሁ በዚህ ይበልጥልኝ። ይህ አረቢያን መጅሊስ የት ነው የሚሄደው? ይህ አረቢያን መጅሊስ ኢሴ ነው ታዘል ነው ማለት ነው። ያው ከታዘዝንበት ቀን ሳምንት ነው አያሳለፍ ነው፣ ይቅርታ ጠይቀናል። ያው እሱ ያዘዘውን ለሌላ ሰው ትንሽ ጨምረንበት ሽጠነው ነው። በአጋጣሚ ፈጣን ስሩልን ሰርጋ አለብን ብሎ የሆነ ሰው ሲጠይቀን ወደ ሀላብ ሀገር ነው ሸጥ ነው። በሸጥንበት ሁለተኛው ቀን ባሉካው መጥቶ የታልቃ የሲል እየሰራ ምድነዋለው ሳምንት አስተጓጉለ ነው። ይኸው አሁን መጥቷል ሊጭን ነው ማለት ነው። ከመጫኑ በፊት ግን ቪዲዮ ልቀርጽበት ብዬ ነው። እሺ እቃችን ወደከዋ የመረጥከው ዲዛይን ነው። በጣም ይገርማል። ሳምንት ስላሳለፍን፣ እሺ ወንድሜ፣ ይሄን ይመስላል። እያያችሁ ስለምታዙን ከልብ እናመሰግናለን። ባይ ያላ